የቅርብ ዘመዴ መጥቶ አንሶላዬን ወርጥ ይወስዳል። አንደኛው ጎረቤቶቻችሁ ናቸው። የቅርብ ጎረቤቶቻችሁ የእናንተን ከነሱ በላይ ከፍ ማለት የማይፈልጉ እሷ ቤቷ አስቀምጣት ወደ ስራ በምትሄድበት ሰዓት ላይ ለጋ ያችን ሌላ ስራ ጀምራለች። እነሱ ደግሞ በተቃራኒ ልጆቻቸው እርጉሞች፣ ሱሰኞች፣ ጠንቋይ፣ ቃልቻ፣ ባለውቃቢ ጋ የሚሄድ እድላቸው በጣም ሰፊ ነው። ነገሮችን ችላ በማለታችን ሲነገረን ባለመስማታቸው፣ ኮምፕሊትሊ ህይወቷ ነው ምስቅልቅሉ የወጣው እንዴና ነኛ ያጋ እስተ ቅድስት ስላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች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 ይኸው ዛሬም በእግዚአብሔር ፍቃድ ተገናኝተናል። ዛሬ ግን ትንሽ የህመም ስሜት ውስጥ ስለሆንኩ ምናልባት ድምፄ ዝቅ ካለባችሁ ከወዲሁ ይቅርታ ጠይቃለው። በጣም ታመሜ ነው። ይህንን መርሃ ግብር መስራት ስላለብኝ ነው፣ እና ይህንን ግምት እንድትከቱ ለማሳሰብ ነው። ይህንን ያህል ካልኳችሁ ቀጥታ ወደ ዛሬው ርዕሰ ጉዳይ አመራለሁ እንግዲህ ለዛሬ ልነግራችሁ የፈለግኩት ምንድነው እድላችሁን የሚወስዱ ሰዎች እነማን እንደሆኑ ልጠቁማችሁ እፈልጋለሁ አንድም ለጥንቃቄ ሁለትም ለግንዛቤ ይሆናችኋልና እንግዲህ በአለፈው ፕሮግራሜም እንደገና ስለ እድል መወሰድ ነበር የሰራሁት ያው እና ጊዜ ፕሮግራሞችን ቀላቅሎ መስራት አስፈላጊ ሆነው ስለተገኘ ነው ሙሉን መደዳውን አንድ ነገር ላይ ብቻ ማተኮር ያልፈለግኩት፣ ከዚህ በፊት ብዙዎቻችሁ እንደምታሳውሱት በተደጋጋሚ ስለ እድል መወሰድ ሰርቻለሁ። ከዛ በኋላ ደግሞ ሌሎች ርዕሰ ጉዳዮችንም ይዤ እቀርባለሁ። በትናንትናው እለት ግን ያው እድልን በተመለከተ የሰራው ፕሮግራም ነበር። ይሄኛው የዛኛው ተከታይ ነው ብሎ ማለት ይቻላል። ስለዚህ ዕድላችሁን የሚወስዱ ሰዎች እነዚህ ናቸው ከዚህ በታች ዘርዝሬ እመነግራችሁ ማለት ነው። አንደኛው ጎረቤቶቻችሁ ናቸው፣ ቅርብ ጎረቤቶቻችሁ። እነዚህ ሰዎች አንደኛ የእናንተን መሻሻል የማይፈልጉ የእናንተን ከነሱ በላይ ከፍ ማለት የማይፈልጉ ይህም ብቻም አይደለም። እነዚህ ሰዎች የእናንተ ልጆች ከነሱ ልጆች በብዙ ነገር እንደሚበልጡ ካረጋገጡ ብቻ አይደለም፣ ሰው ሲያወራ ከሰሙ ሰዎች እያነፃፀሩ የእናንተ ልጆች የሚያሞግሱ ከሆነ በጣም ከፍተኛ ንዴት ውስጥ ነው የሚገቡት። በተፈጥሯቸው በጣም ቀናተኞች ናቸው። በጣም መበለጠን አይፈልጉም። ማንም መበለጠን ላይፈልግ ይችላል። በንጹህ መልኩ በንጹህ ጎኑ ቢሆን መልካም ነው። ማንም ሰው በሆነ ነገር አንሶ መገኘትን አይፈልግም። ነገር ግን በተንኮል መንገድ ሲሆን ደግሞ ጥሩ አይሆንም እና እነዚህ ሰዎች ሁሌም እናንተን በቅርበት የሚከታተሉ ናቸው። በብዙ ነገር እንደምትበልጧቸው ካወቁ ልጆቻችሁ፣ ሰዎች በጣም ቆንጆች ናቸው፣ በጣም ውቦች ናቸው፣ በጣም ሰው አክባሪ ናችሁ እንዲባሉ ሲባሉ መስማትን አይፈልግም ስለዚህ ቀጥታ የእናንተ ልጆች ከልጆቻቸው ጋር ነው የሚያፎካክሩት። እንግዲህ አንዳንድ ጊዜ እግዚአብሔር በተፈጥሮ የሚለግሰን ነገር አለ አይደለ? አንዳንድ ልጆች በተፈጥሯቸው አክቲቦች ናቸው፣ ሰው ይወዳቸዋል፣ ደመግቡ ናቸው፣ ትምህርት ላይ ጎበዞች ናቸው፣ ሰው አክባሪዎች ናቸው፣ ታዛዦች ናቸው ለጎረቤቶቻቸው። ይህ እንግዲህ በጣም መልካም ባህሪ ነው አይደለ? ይህንን መልካም ባህሪ የሚጠሉ ጎረቤቶች ግን አሉ። ምክንያቱም የእናንተ ልጆች እንዲመሰገኑ የማይፈልጉ ምናልባት ደግሞ እንግዲህ የልባቸውን ተመልክቶ ሊሆን ይችላል እባብ የልቡን አይቶ እግር እነሱ አለ የሚባለው እንግዲህ የልባቸው ታይቶ ሊሆን ይችላል እነሱ ደግሞ በተቃራኒ ልጆቻቸው እርጉሞች ሱሰኞች የማይታዘዙ ሰው የማያከብሩ በሽማግሌ የሚያሾፉ እንዲህ አይነት ባህሪ ያለባቸው ሊሆን ይችላሉ እንደዛም ሆኖ ግን ወላጆቻቸው በምንም ታምር የእናንተ ልጆች እነዚህ ልጆች እንዲበልጡ ነው የሚፈልጉት። ስለዚህ ምንድን ነው የሚያደርጉት? የእናንተ ልጆች የመልካምነት እድል ከጠንቋይ ጋር ከባለቃልቻ ጋር አሲረው ወደ ራሳቸው ነው የሚወስዱት። አስመሳዮች ናቸው ብያቸዋለሁ። ከእናንተ ጋር ሲሆኑ ስለ ልጆቻችሁ እንዴት አይነት መልካም ልጆች አሏችሁ፣ ሰው ሁሉም የሚመርቃቸው፣ ሰው ሁሉም የሚወዳቸው፣ ሰው ሁሉም የሚያመሰግናቸው ሊሏችሁ ይችላሉ። በውስጣቸው ግን እያረሩ ነው። ይህን አትጠራጠሩ። እኔ በግሌ የማውቃቸው እንደዚህ አይነት ታሪኮች ስላሉ ነው በግሌ። ስለዚህ እነዚህ ሰዎች በምንም አይነት ታምር እናንተ ከነሱ በልጣችሁ ልጆቻችሁ ከነሱ ልጆች በልጠው ማየትን አይፈልጉም። ይህንን ከሚያዩ ቢሞቱ ይመርጣሉ። ያን ያህል ናቸው። በምንም ታምር በምንም ታምር የእናንተ ልጆች የእነሱ ልጆች በልጠው ማየት አይፈልጉም። ስለዚህ ያላቸው እድል ምንድን ነው? እነሱ የሚያስቡት እነሱ ለምንድን ነው እንደዚ የሆኑት? ስለዚህ ለእነሱ የተሰጠውን መልካም እድል የኔ ልጆች ማግኘት አለባቸው። ደግሞ እነዚ አይነት ሰዎች እነዚህ ክፋት ያለባቸው ሰዎች ጠንቋይ ጋ የመሄድ እድላቸው በጣም ሰፊ ነው። ይሄ ብዙ ጊዜ አይታቸኋቸው ከሆነ በጣም ክፋት የሚያስቡ ክፉ የሆኑ ሰዎች፣ ከሰው ጋር በማህበራዊ ሕይወት ላይ እንኳን በጣም አምባገነን የሆኑ ሰዎች አጠቃላይ አጠቃላይ በጣም እርጉም የምትሏቸው አይነት ሰዎች ጠንቋይ፣ ቃልቻ፣ ባለውቃቢ ጋር የመሄድ እድላቸው በጣም የሰፋ ነው። ስለዚህ ጠንቋይ ጋር ሄደው የእድል ማስወሰድ ለእነሱ ተራይ ገበጣ ጨዋታ ነው። ስለዚህ አንደኞቹ እነሱ ናቸው ላችሁ፣ ፈልጌ ነው። ጎረቤቶቻችሁ ይሄንን ፈትሹ፣ ልጆቻችሁም ጠብቁ። ብዙቻችን የምንጎዳው በንዝላልነታችን ነገሮችን ችላ በማለታችን፣ ሲነገረን ባለመስማታችን፣ ከራሳችንም አልፈን ልጆቻችንን የምንጎዳው ብዙ ነገር ብዙ ነገር ስህተት የምንፈጽመው ላልኳቸው በንዝላልነት፣ በግዴለሽነት ስለዚህ ግዴለሽነታችንን ትተን ከራሳችንንም ልጆቻችንንም ማዳን ይኖርብናል። ሁለተኛው መልካም እድል እንዳላችሁ የሚያውቁ ዘመዶቻችሁ ናቸው። መልካም እድል እንዳላችሁ በምን ያውቃሉ? እንግዲህ ብዙ ጊዜ በማህበሪያዊት ውስጥም አንድ ላይ ስንኖር የምንታዘበው የምንመለከተው ነገር አለ። አንዳንዱ ሰው ትንሽ ነገር ነክቶ ወደ ውድቅነት የሚቀየርለት አለ ትንሽ ነገር ነክቶ ወደ ፍሬያማነት የሚቀየርለት ሰው አለ በተፈጥሮ እድለኛ ነው ወገሌ እኮ በጣም እድለኛ ነው ምንም ነገር ይሞክር ይሳካለታል የሚባል አይነት ሰው አለ በተፈጥሮ አንዳንዱ ደግሞ የማቱ ሳላ እድሜ ያህል እንኳን ቢለፋት ጠብም አይለለት አለ ስለዚህ መልካም እድል እንዳላችሁ በደንብ ይታወቃል በማህበራዊ ህይወታቸው ውስጥ አብረው ከሚሳተፉ ሰዎችም ይህንን በደንብ ያውቃሉ። እገሌኮ እድለኛ ነው፣ ትንሽ ነገር ሞክሮ ይሆንለታል። እገሌኮ እድለኛ ነው፣ ትንሽ ነገር ጀምሮ ይጨርሳል። እገሌኮ እድለኛ ነው፣ እንዲህ አድርጎ የአሰባውን ነገር ይፈጽማል አሉ። እንደዚህ አይነት ሰዎች አሉ። ሁሉም ነገር ነው የነኩት ነገር ሁሉም ይሳካላቸው የነኩት ነገር ሁሉም የሚሳካላቸው በቃ በተፈጥሯቸው እድለኛ ምትሏቸው ሰዎች አሉ ይሄንን ዘመዶቻችሁ በተለይ የቅርብ ዘመዶቻችሁ በደንብ ያውቁታል በደንብ ስለዚህ ይሄ የእናንተ እድለኝነት አያስደሰታቸውም። ይህንን እንግዲህ እግዚአብሔር ነው የሰጣችሁ ምን ይደረጋል እግዚአብሔር ከላይ ሲፈጥራችሁ ምናልባትም ቅድም እንዳልኩት የልባችሁ መልካምነት አይቶም ሊሆን ይችላል፣ ያንን ያደርግላችሁ። ይሄ ግን ብዙዎችን አያስደስትም። ብዙዎችን እነሱን አልነካቻችሁ፣ አልደረሳችሁባቸውም። በራሳችሁ መንገድ ሁሉን ነገር ታሳካላችሁ። ይሄ እነሱን ምን ይጎዳል? ያንተ የነገሮች ስኬት፣ ያንቺ የነገሮች ስኬት እነዛን ሰዎች ምናቸውን የሚጎዳው? ግን ጠላት ሆነው ነው የሚነሱባቸው። ጠላት ሆነ። ለምሳሌ የውጭ ፕሮሰስ ጀምራችሁ ወዲያውኑ የሚሳካላችሁ፣ ስኮላር ጠይቃችሁ ወዲያውኑ ይሳካላችሁ፣ የሆነ ስራ ተወዳድራችሁ ወዲያውኑ የሚሳካላችሁ። በአንድ ዞር የሆነ የስራ ማስታወቂያ ወጥቶ ስትወዳደሩ ምናልባትም ደግሞ በአንደኝነት ነው የምትመረጡት። እንዲህ አይነት ሰዎች አሉ። እንዲህ አይነት ሰዎች ሁሉ ነገር በቃ ወደ ወደ ሚሳካላቸው ይሄ። እነዚህን ሰዎች በምንም በምንም ታምር አያስለስተም። ስለዚህ አንድ አንደርስታንድ የሚያደርጉት ምንድን ነው? በቃ መልካም እድል፣ ጣፋጭ እድል። ትላንትና የሰራሁት ፕሮግራም ላይ ነግሬያችኋለሁ፣ እድሏ እንዴት ይጣፍጣል ስለተባላችኋት ሴት። እንደዛ አድርገው የሚመስሉት አይ፣ በቃ እሱ ከተፈጥሮ መልካም እድል አለው፣ እድሉ በጣም መልካም ነው። ስለዚህ በቃ እኛ እያከክን ከምንኖር ለምን ነው እድል ወስደን አንጠቀምበትም። ስለዚህ እነዚህ የሚሮጡ ነው፣ ወደ ቃልቻ፣ ወደ ባለው ቃቢ፣ ወደ ደብተራ። ከዛ በኋላ የናንተን እድል አስወስደው እናንተ ባዶአቸውን ስትቀሩ፣ እነሱ በእናንተ እድል ይማራሉ፣ እነሱ በእናንተ እድል ይነግዳሉ፣ እነሱ በእናንተ እድል ይማራሉ እናንተ እነሱ በእናንተ እድል ባህር ማዶ ይሄዳሉ። ይሄ የተለመደ አሰራር ነው፣ ብዙዎች ለመቀበል ይከብደናል ቢሉም። ስለዚህ ሁለተኛ እድላችሁን የሚወስዱ ሰዎች የቅርብ ዘመዶቻቸው ናቸው። እንደውም እነሱ እድሉ አላቸው። ምክንያቱም ምንድን ነው እንግዲህ ብዙ ጊዜ እድል ለማስወሰድ የተለያየ የእናንተ የግል ንብረት ከእናንተ ጋር ይወሰዳል፣ ይሰረቃል። አለ ልብሳችሁን ሊቆርጡ ይችላሉ። ልብሳችሁን ቆርጠው ይወስዳሉ። አንሶላችሁን ቆርጦ ይወስዳሉ። መጋረጃችሁን ቆርጦ ይወስዳሉ። ስለዚህ በዛ ነው የሚያሰሩት። የቅርብ ዘመዶቻችሁ ናቸው። እናንተ ምን ብላችሁ ትጠረጥራላችሁ? በጣም የምቀርበው የግል የቅርብ ዘመዴ መጥቶ አንሶላይን ቆርጦ ይወስዳል መጋረጃን ቆርጦ ይወስዳል ልብሴን ቆርጦ ይወስዳል ብላችሁ የዋዎች ናቸ። የዋዎች ስለሆናችሁ ከሆነው እድላችሁ መልካም የነበረው መነሱ እስከሚወሰድ ድረስ ማለት ነው። አንዲት እህት ያጫወተችኝ ነገር ትዘለኝ። እሷ የምትኖረው ባህር ማዶ ነው፣ ሌሌ ዘመዶቿ የሚኖሩት እዚህ ነው እና በጣም የምትወዳት ጓደኛ ያለቻት እና ያቺን ጓደኛዋን ኢንቪቴሽን ትልክላት አለች። እንግዲህ በጣም ስለወደደቻት ማለት ነው። ኢንቪቴሽን ትልክላት እና እሷ ወደምትኖርበት ሀገር ተመጣታለች። የተወሰነ ጊዜ ለምን እዚህ ቆይተሻ አየራት ተወስጅም ከኔጋ ትንሻ ተናኝም ብላ ማለት ነው፣ እንግዲህ በደግነት ማለት ነው። ያቺ ጓደኛዋ እድል አገኘች፣ ሄደች። ግን ያቺ ጓደኛዋ እዝችኛ በመልካሟ ጓደኛዋ ላይ እንደምትቀና እቺ መልካሟ ልጅ አታውቅም ነበር። እሷ ቤቷ አስቀምጣት ወደ ስራ በምትሄድበት ሰዓት ላይ ለካ ያቺ ሌላ ስራ ጀምራለች። አንሶላ እየቆረጠች መጋረጃ እየቆረጠች ስራውን ትሰራ ነበር። ያንን ጨርሳ ስትመጣ አገር ቤት ትመጣና ወደምታውቀው ደብተራ ጋ ትሄዳለች፣ ትናግረዋለች፣ ከፌ የተባለችውን ብር ትከፍላለች። ስለዚህ ከዛ ቁርጣ አመጣችው አንሶላና ብርድ ልብስ ላይ ታሰራለች። ያቺ በደግነት አገር ልታስጎበኝ የወሰደች እህት ግን ኮምፕሊትሊ ህይወቷ ነው ምስቅልቅሎ የወጣው። እንዲህ ና እኛ እንዲህ ነን፣ የክፋት ዘሮች። ሰው በደግነት ሀገር ላስጎብኝ ብሎ ኢንቪቴሽን ልኮ ሀገር ባስጎበኛ ምን ቦታውና ነው እንደዛ አይነት ድርጊት የሚፈጸምበት? ስለዚህ ይሄ የተለመደ ነው። እንግዲህ እግዚአብሔር መቼ ያቆመዋል አላቅም፣ አላቅምና እንደዚህ አይነት ክፉ ሰዎች አሉ፣ ልላችሁ ፈልጌ ነው። ሌላው እና ሶስተኛ ማነው? ነፍስ አባት ናቸው፣ ወይም ደግሞ ነፍስ አባት ብላችሁ የምትይዟቸው። በነገራችን ላይ ሁሉም ነፍስ አባቶች እንደዛ ናቸው አደለ? በጣም ወርቅ የሆኑ ነፍስ አባቶች አሉ። በጣም ጥሩ የእግዚአብሔር መንገድ ተከትሎበት ትክክል መንፈሳዊ አገልግሎት የሚሰጡ ነፍስ አባቶች አሉ። የዛን ያህል ደግሞ እርጉሞች አሉ። ቤት ብዙ ተጫውተናል በዚህ ጉዳይ ላይ አይደለ? እንደውም የአረብ ሀገር ሴቶች ሲመጡ ጭን እየቀቡ ማህፀን እየገቡ አጠምቅሻለሁ በዚህ ያደርግልሻለሁ የሚገናኙ ነፍስ አባቶች እንዳሉ እና ነግሬያችኋለሁ የአንዲት ልጅ ምስክርነት ዋቢ አድርጌ ማለት ነው እና እንዲህ አይነት ነፍስ አባቶች አሉ እድል የሚያስወስዱ ደግሞ እኔ አንዳንዴ ግራ የሚገባኝ ነገር የሚቀበሉትን ብር ስትሰሙ ይህንን ሰርተው በጣም ትንሽ ብር ነው ስለዚህ በትንሽ ብር የሰውን እድል መውሰድ ምንድን ነው የብሩ መጠን ማተር ላይ ያደርግ ይችላል። ትልቅ ብር ይቀበል፣ ትንሽን ብር ይቀበል፣ ገንዘብ ተቀብሎ ከእግዚአብሔር የተሰጠውን አደራ ክዶ በዚህ አይነት ሁኔታ ሰዎችን ማጎሳቆል ነገ ሲኦል እንዳለ አያውቅም ወይ? ከተራው ምዕመን ይልቅ እነሱ ያውቃሉ ብዬ ነው የምገምተው። ግን በሚያውቁት ይብሳሉ ወይ? እዚህም ላይ አንድ ነገር አስታወስኩ። አንድ ወዳጄ ከባህር ማዶ መጥቶ ነፍስ አባቱ ናቸው እና አንድ ቦታ ይዟቸው ሊሄድ ይፈልጋል እና ይወት ያለ ያላቸው ቦታ ላይ ጣጣ ይፈጥሩበታል ዛሬ ነገ ዛሬ ነገ ሲሉት እሳቸው ብቻ አልነበሩም አንድም ልጅ ደግሞ እንዲሁ ይሄዳል ያለው በነገራችን ላይ እንትን ነው መንፈሳዊ ቦታ ነው ሰዎች የሚድኑበት ሄደው እግዚአብሔር ለምነው የሚድኑበት መንፈሳዊ ቦታ ነው ሁለቱንም ይዞ መሄደ ይፈለገው ለእሱ ለበረከት እንዲሆንነት ነው ልጁ በጣም መንፈሳዊ ስለሆነ ከዛ ጣጣ ሲያበዙበት እርሱ ብቻ አይደሉም። ማንም ጓደኛ እንዲህ እንዲህ እንዲህ ምን ችግር አለው? እንደውም ቃል በቃል ያሉት ምንድን ነው? ልጁ ምን አይነት ነው? ስለ ልጁ አጣሩ። አይ ልጁም እንዲህ እንዲህ እንዲህ ነው፣ መልካም ዕድል አለው፣ ጥሩ ነው ዕድሉ። ምናምን አልገባኝም። መልካም ዕድል ካለው እኮ ችግር የለውም። ከሊያዩ ላይ ወዙን ላቡን ጠረግ ጠረግ አድርገህ ብታመጣልኝ የእሱን ዕድል ወደ አንተ ማዘውር እችላለሁ። በጣም ነው የደነገጠው። በጣም ነው የደነገጠው። ከእራሱ አንደበት የሰማሁትን አመናግራችሁ። መጨረሻ ላይ ግን አጠገቤ እንዳይደርሱ ብሎ ትቷቸው ሄደ። ተመልሶ ወደ ሀገሩ ሄደ፣ ወደ ሀገሩ ይቅርታ፣ ወደ ሀገሩ ተለምዶ ያባባል ስለሆነ ነው ወደ መጣበት ሀገር ሄደ። ኦፍኮርስ ኢትዮጵያ ነው። እንዲህ አይነት ሰዎችም አሉ። እንዲህ አይነት ነፍስ አባት ነፍስ አባት ተብዬዎችም አሉ። ሰዎች ምን አይነት አለም ውስጥ ነው ምን አይነት ሀገር ውስጥ ነው ያለ ነው? አሁን ሶስቱንም ጠቅለለን ስንመለከት በጣም ከሩቅ ሰው አይደለም ጠላት የሚመጣው፣ ወይም ከሩቅ ቦታ አይደለም ጠላት የሚመጣው። በጣም የቅርቦቻችን ናቸው። እዚህ ላይ እንደነገርኳቸው ጎረቤቶቻችን፣ ዘመዶቻችን፣ ነፍስ አባቶቻችን። ስለዚህ ማንን እንመን? ከማን ጋር እንኖር? ከማን ጋር ነው የምንኖር? ለሰው የተጨካከነበት ዘመን ከመቼውም ጊዜ በላይ ማንን አምነን በማን ተማምነን ነው ማህበራዊ ዛችንን የምንቀጥለው? በነገራችን ላይ በጣም ሰዎችን መገምገም የምትፈልጉ ከሆነ የችግር ጊዜያችሁ ላይ በደንብ በጽሞና ተመልከቱ። የችግር ጊዜያችሁ ላይ ነው ሰውን የምትለዩት። እውነተኛ ወዳጃችሁ ማን ነው? በነገራችን ላይ በችግር ጊዜ እንኳን እውነተኛ ወዳጅ ወዳጅ የሚባል ነገር አጠገባችሁ አይቆሙም ችግር በሳሎናችሁ መግባት ሲጀምር ወዳጆቻችሁ በመስኮት መውጣት ነው የሚጀምሩት። አትጠራጠሩ። ማንም ከእናንተ ጋር በደስታችሁ ጊዜ እንጂ በመከራችሁ ጊዜ ማንም መቆም አይፈልግም። ማንም ማንም ማንም። በከፊል በራሴ ላይ ስላየሁት ነው። ግን ድሮም እኔ በተፈጥሮ ወይም በሰዎች ብዙም እንትን አሉ መድኅን ለምን የያዘ ምንም አይሆንም ስለዚህ አጥብቃችሁ መያዝ አለባቸው የፈጠራችሁን ፈጣሪ እንጂ ሰዎችን አይደለም። ሰዎችን ወደድሯቸው፣ ሰዎችን አክብሯቸው። በሰዎች ላይ ግን ሙሉ እምነት አይኖራችሁ። ምክንያቱም ኢቫሉዌት የምታደርጓቸውን ነገር ያቸዋለ በመከራችሁ ጊዜ ነው። በመከራችሁ ጊዜ፣ በችግራችሁ ጊዜ፣ በተለይ ደግሞ ችግሩ ረጅም ጊዜ ዘለግ ላለ ጊዜ የሚቆይ ከሆነ ማንም አጠገባችሁ ሆኖ ከእናንተ ጋር መቸገር አይፈልግም። ማንም ከእናንተ ጋር ሆኖ እውነተኛ ወዳጅነቱን ማሳየት አይፈልግም። ማንም ከእናንተ ጋር ሆኖ አጋርነቱን ማሳየት አይፈልግም። መቼ፣ መማኝ ላይ ያያችው ማን ነው? መድሃኔ ዓለም ብቻ። ደስ የሚለው ግን ከሁሉም በላይ ደግሞ የመድሃኔ ዓለም ኃይል ስለሚመጥ እሱን ዋስትና አርጋችሁ፣ እሱን መታመኝ አርጋችሁ፣ እሱን መመኪያ አድርጋችሁ ትቀጥላላችሁ እንጂ የችግር ጊዜ ብቻችሁን ናችሁ። ብቻችሁን ልክ ከእናታችሁ ማህፀን ወጣችሁ እዚህ ምድር ላይ ልክ የመጀመሪያዋን ሰከንድ ያው እንደውም የሱ ጊዜ እናታችሁ አጠገባችሁ አለች። የችግራችሁ ጊዜ ግን ማንም ሰው አጠገባችሁ አይኖርም። ማንም ሰው እንዳልኳችሁ መድኃኔዓለም ብቻ ነው አጠገባችሁ የሚሆነው። ስለዚህ በዚህ ተስፋ ልትቆርጡ አይገባም። ግንዛቤው ካላችሁ፣ አዌርነሱ ካላችሁ ታሸንፉታላችሁ። የጠላት አንደኛው እስትራቴጂ ስለሆነ ሰዎችን ማሳጣት ወዳጆቻችን ከጎናችሁ መጠል በችግራችሁ ጊዜ የበለጠ ብቸኝነት እንዲሰማችሁ የምትተማመኑባቸውን ሰዎች ጀርባቸው እንዲሰጧችሁ ማድረግ የጥላት አንደኛው ስትራቴጂ ስለሆነ እሱ የሚገባችሁ ከሆነ ታልፉታላችሁ። እሱ የሚገባችሁ ከሆነ ታልፉትና ምንድነው የምታደርጉት? በቃ ይሄ ስትራቴጂ ነው። ከወዳጆቼ ላይቀያይመኝ ነው፣ በችግሬ ጊዜ ርቀውኛል። በደስታ ጊዜ በፈንጠዝያ ጊዜ ግን አብረው ነበሩ። ስለዚህ በቃ የዓለም እውነት ስለሆነ አምኜ ይቀበሉ አለው ፈጣሪ ልቦና ይስጣቸው፣ አልቀየማቸውም የሚል ድምዳሜ ላይ ነው መድረስ ያለባቸው እንጂ ቂም የምትይዙ ከሆነ፣ በእነዚያ ሰዎች ላይ የምታንኮርቱ ከሆነ፣ በእነዚያ ሰዎች ላይ የምትቀየሙ ከሆነ፣ እናንተስ ከሌሎቹ በምን ተለያቸው? በእንደዚያ አይነት ሰዓት ላይ ብዙ ሰዎች ብዙ ሰዎች ቢያስቀይሟችሁም ፍጹም አደራም ብላችሁ ቂም ላትይዙ። እግዚአብሔር ከሚጠላው ነገር አንዱ ቂም መያዝ ስለሆነ፣ እናም ጸለቷችን ላይ ከዋላ የበደሉን ይቅር እንድንል በሚል ስለዚህ የበደሉን ይቅር ነው ማለት ያለብን እንጂ በበደሉን ላይ ማስቀየሙን ላይ በችግራችን ጊዜ በራቁን ላይ ሁሉ የምናጎኮርፍ ከሆነ የምንቀየም ከሆነ ተግባራዊ ክርስትና እኛ ጋር ዜሮ ነው ማለት ነው። ስለዚህ ማንም ያስቀይማችሁ ማንም በመከራችሁ ጊዜ ይራቃቸው ግድ የለም። ነገ ደግሞ ተመልሶ ይመታል። እቺ ምድር የኮንትራት ዓለም ነች። በኮንትራት ዓለም ላይ ደግሞ ሁሉ ነገር ችሎ እንደማለፍ መልካም ነገር የለም። እግዚአብሔርም የሚወደው ያንን ስለሆነ ማለት ነው እና በዛ ላይ ወደ ውስጣችን መመልከትና የእግዚአብሔርን ቃል ብቻ ሰምተን ያንን ተግባራዊ ለማድረግ ጥረት ማድረግ አለብን እንጂ በሰዎች ላይ የሚያዝ መልካም ነገር አይደለም፣ ጥሩ ነገር አይደለም፣ እግዚአብሔርም አይወደውም። ግን ያው ስጋ ለበስ የሆነ ሰው ሁሌም ደካማ ነውና፣ ሁሌም ወረተኛ ነውና፣ ሁሌም አንድ አይነት አቋም የለውም እና እንደ ሰው ሊያስቀይመን ይችላል። እኛ ግን በተለይ ደግሞ እግዚአብሔር ገብቶናል የምንል ሰዎች ደግሞ ከዛ ቂም በቀል መራቅ አለብን የሚለውን እግረ መንገድ ለመናገር ነው። ስለዚህ ጠቅላላን ስንመለከተው እንግዲህ እድላችን የሚወስዱ ሰዎችን ተመልክተናል። ጎረቤቶቻችን፣ መልካም እድል እንዳለን የሚያውቁ ዘመዶቻችን፣ ወይምው ምሳ አባት ተብያዎች በተቻለ መጠን ይህንን ግምት ከተን ራሳችንን ለመጠበቅ ጥረት ማድረግ አለብን እላለሁ። እንግዲህ ለዛሬ ወደ እናንተ ያቀረብኩት መርሃ ግብር የተከታተላችሁት ነበር። አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። ያው በመግቢያ ላይ እንዳልኳቸው የህመም ስሜት ውስጥ ሆኜ ስለሆነ ይህን መርሃ ግብር የሰራሁት ድምፄ ቢያንስባችሁ አሁንም በድጋሚ ቅርታ እጠይቃለሁ። እንግዲህ በድጋሚ ሰላም